እሱ ከፈለግሽ እንግዲህ። ለውሳኔ ተቸግራ መሀል መንገድ ላይ የቆመችው ጽናት አሁንም ሌላ ፈተና የተጋረጠባት ይመስላል። ወደ ቤታቸው የተቀላቀለው አዲሱ እንግዳ ሄኖክ ወደ ካፌ በመሄድና ጓደኛውን በመቅጠር በጽናት ላይ የሆነ ነገር እያሴረ እንደሆነ ተመልክተናል። ታዲያ ይህ አዲሱ እንግዳ ሄኖክ በጽናት ላይ ምን ፈተና ያስከትልባት ይችል ይሆን? ሁሉንም አብረን የምናየው ይሆናል። ሰላም ጤና ይስጥልን የጉናቴው ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ዝት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ጽናት ድራማ ላይ ከተመለክትናቸው ውስጥ እንግዲህ አሁን ላይ ኪራ የቆረጠለት ይመስላል። ከዚህ በኋላ የኔና ያንቺ ግንኙነት ከአሰሪና ከሰራተኛ ያለፈ መሆን የለበትም በማለት ጽናትን ቁርጡን ነግሯታል። ታዲያ ጽናት ይህ ውሳኔው አስደንግጧታል። ምክንያቱም ትወደዋለችና ከሱ መራቅ አትፈልግም። ለዚህ ነበረ እነመራዊትም ቤቱን መልቀቅ ይኖርብሻል ካለዛ የሚሆን አይደለም ዛሬ ውጭ ያሳደረሽ ነገ ደግሞ በሕይወትሽ ምን አይነት ፈተና ሊያደርስብሽ እንደሚችል አይታወቅም። ስለዚህ ኪራንም አንችንም ለመጠበቅ ሲባል ያንን ቤት ለቀሽ መውጣት ይኖርብሻል እያለች ጽናትን ቤቱን ለቃ እንድትወጣ እየነገረቻት ቢሆንም ቤቱን ለቆ መውጣት መፍትሔ የሚሆን አይመስልም። ይልቁንስ ሀሴትና ኪራን ማስማማት ይኖርብኛል በማለት የተለያዩ መላምቶችን እየሰጠቻቸው ነበረ። ውጭ ስላሳ አደራት የተናደደውና ሆሜም ሄዶ ሲጮህበት በቃ ኪራ የራሱ እውነት ይኖረዋል እባካ አትናገረው በማለት ለማባበል እየሞከረች ነበረ። ታዲያ በመልሷ የተናደደውና ሆሜም በቃ አንቺ በራስሽ መቆም ይኖርብሻል ሁልጊዜ ወላዋይና አስመሳይነሽ በማለት ተናዶ ትቷ ሲወጣ ተመልክተናል። ሌላኛው ጉዳይ ለጽናት ፈተና የሆነባትና አሁን አዲሱ ወደ ቤታቸው የተቀላቀለው እንግዳ ሄኖክ ነው። በወጣች በገባች ቁጥር እሷን እየተከታተላትና እንዲሁም ሳታስበው እንደሳማትም ተመልክተናል። ይህንንም ታዲያ ኪራ ተመልክቶ ስለነበረ የቅና ስሜት እንደተሰማውና ከዛም እንደተናደደ ተመልክተናል። ታዲያ ጽናትም ይህ ነገር ስላጨናነቃት ወደ ነመራዊት ፊት በማምራት እየነገረቻቸው ነበረ ታዲያ መራዊትም አዎ፣ የሄኖክ ድርጊት ሁለታችሁ ላይ ክፍተት ለመፍጠር ምቹ አጋጣሚ ነው በማለት እየነገረቻት ነበረ። ታዲያ ይህ ጉዳይ ጽናትን በጣም አሳስቧታል። ሌላኛው ጉዳይ የጽናት አባት በህልማቸው ያዩት ነገር አለ ስለዚህ ይህንን ነገር ደውሎ መናገር እንዳለባቸው ካመኑ በኋላ ለጽናት ነበር የደወሉት ታዲያ ደህና ነሽ ወይ ምን የተፈጠረ ነገር አለ እያሉ እየጠየቁ ነው ምንም አይነት ነገር የተፈጠረ እንደሌለ ና ሰላም እንደሆኑ እየነገረቻቸው ነው የኪራ አባት ደህና መሆናቸውና ወደ ስራ መመለሳቸውን ከነገረቻቸው በኋላ ኪራ እንዲያገኛቸው ፈልጎ ነበረ ታዲያ የእሳቸውን ደህንነት ከጠየቀ በኋላ ስልኩን ዘጋው። በኋላም ታዲያ ከጽናት ጋር ያላቸውን ነገር ከዚህ በፊት ስለሆነው ነገር ማንሳት አልፈልግም፣ ከዚህ በኋላ ስለሚኖረን ነገር የአሰሪና የሰራተኛ ግንኙነት ብቻ ነው በማለት ጽናትን ቁርጡን ይነግራታል። በዚህ ውሳኔው ግን በጣም ነበረ የደነገጠችው ጽናት። ምን ነው ደነገጥሽ? እድሜ ልኬን እንደ ባሪያ ስለምንሽ የምኖር መስሎሻሉይ ታዲያ ጽናትም በኪራ ውሳኔ ደስተኛ እንደሆነችና ምንም መጥፎ ስሜት እንደማይሰማት እየነገረችው ነበረ። ከቻልንበትማ ጥሩ ነው በቃ እኔ በሀሳብህ እስማማለሁ በማለት ነበር የመለሰችለት። ሌላው እና የህይወቷ ፈተና የሆነባት ወደ ቤታቸው የመጣው እንግዳ ሄኖክ ነው። ሄኖክ አሁን ላይ ያሰበው እና የጠየቀው ስላልተሳካለት ነገሮችን በመጥፎ መንገድ ለማከናወን እያሰበ ይመስላል። ጓደኛውን ካፌ ድረስ በመቅጠር እና ከዚህ በኋላ ምን አይነት ነገር ማድረስ እንደሚፈልግ እየተመካከረ ነው። በጽናት ላይ ምን አይነት መጥፎ ነገር ያደርግባት ይሆን? ምክንያቱም ከዚህ በፊት በተደጋጋሚ ጾታዊ ትንኮሳ እያደረገባት ቆይቷል። ከዚህ በኋላስ ምን አይነት ፈተና ያደርስባት ይሆን? ሌላኛው የሚጓደዱ ጓደኛሞች የናሆሜና የኪራ መጣላት ነው። እንግዲህ ናሆሜ ሴት ልጅ ስትበደልና ስትንገላታ ማየት አይፈልግም። አሁንም ከምሩ ጋራ በጣም መልካም ስነ ምግባርና እንዲሁም ጨዋነት የተሞላው ፍቅርን ለምሩ እየመገባት ይገኛል። ሆሜ በባህሪው ሴት ልጅ እንድትንገላታ የማይፈልግ መልካም ሰው ነው። በዚህም ምክንያት ጽናት ለምን እንደዛ አይነት ተደጋጋሚ በደል ይደርስባታል በማለት ከሚወደ ጓደኛው ጋር ተጣልተዋል። የእነሱ ጠብስ ከየት ይደርስ ይሆን? በጽናት ምክንያት አሁን ላይ ለተፈጠረው ክፍተት መልሰው ይገናኙ ይሆን? አብረን የምናየው ይሆናል። ሌላኛው ጉዳይ ጽናት የውሳኔ ሰው አለመሆኗና መሀል መንገድ ላይ ቆማ እየዋለለች መሆኗ ችግሩን እለት እለት እያባባሰው ይገኛል ለዚህም ነው ኪራ ሰክሮ እሷን ውጭ እስከ ማሳደር ደረጃ የደረሰው ታዲያ ጽናትም ውጭ በማደሯም ምንም ቅር አልተሰኘችም ምክንያቱም ውጭ በማደሯ የተናደደውና ሆሜ ሄዶ በሚጮህበት ሰዓት ተወው ሰክሮ ነው እሱም እውነት አለው በማለት ለማስተባበል እየሞከረች የነበረችው ሌላኛው ለሁለታቸው ፍቅር ፈተና የሆነባቸው ሁለታቸውም የቅናት ስሜት ይሰማቸዋል። ኪራ ከሄኖክ ጋር አየዋት፣ ጽናትን በበኩሏ ከሀሴት ጋር ፍቅር የጀመሩ መስሎ ስለሚታያትና ወደፊትም የትዳር አጋሩ ሀሴት ትሆናለች ብላ ስለምታምን እንዳትወስን አድርጓታል። ለዚህም ነው ሁለታቸውም ጋር ያለው ችግር ጎልቶ እየተባባሰ አንድ እንዳይሆኑና በፍቅር እንዳይቀጥሉ ፈተና ሆኖባቸዋል። እንግዲህ በጽናትና በኪራ መካከል ያለውን ክፍተት መራዊትና ናሆሜ ለማስተካከል እየሞከሩ እዚህ ደርሰዋል። ዛሬ ግን ነገሩ እየተባባሰ ከመምጣቱ የተነሳ ቤቱን ለቀሽ ውጭ እስከ ማለት ደረጃ ደርሰዋል። ታዲያ ለጽናት ይህ ንግግራቸው ምቾትን አልሰጣትም ነበረ። ምክንያቱም ከኪራ መራቅ ስለማትፈልግ ሌላው ለሀሴት ግልጽ ያልሆነላት የኪራና የጽናት ጉዳይ፣ በእነዚህ ሁለት ልጆች ግን የተፈጠረው ክፍተት ምን ይሆን ላውቀው አልቻለኝም? ምን ይሆን የሚያጨቃጭቃቸው እያለች አሁንም እየጠየቀች ነው። ነገሩ በሚስጥር ሆኖባታል። እሷ ራሱ የቤታቸው እንግዳ ሄኖክ በጣም በህይወቷ ፈተና ስለሆነባት በራሷ ችግርም እንዲሁ እየተጨናነቀች ነው። ሌላኛው የሚያስደስተው ነገር ቢኖር የናሆሜና የመራዊት ፍቅር ነው። እንግዲህ ናሆሜ በጣም በሚገባ እየተንከባከባትና ሴት ልጅ የሚገባትን ፍቅር እየሰጣት ይገኛል። እናቱንም ማስተዋወቅ እንደሚፈልግና አሁን ላይ ባለኝ ህይወት ደስተኛ እንደምትሆን እርግጠኛ ነኝ በማለት ለመራዊት ነግሯታል። ታዲያ መራዊትም ይህ ንግግሩ በጣም ነበር ያስደስታል። ታዲያ መራዊትም ካለባት ችግር አንጻር ምናልባትም እኔ ከሞትኩ የሚል ነገር ብታነሳበትም፣ ምንአለ ፍቅሬን አጣጥሜ ሳልጨርስ በማለት በቁጣ ነበረ የመለሰላት። ታዲያ እነሱ የሚያጣጥሙትን ደስታ ጽናትና ኪራም እንዲያጣጥሙት ቢፈልጉም፣ እነሱ ግን ዙሩን እያከረሩት ይገኛሉ። ለማንኛውም ግን ለማንኛውም ግን በኪራ እና በጽናት መካከል በሚቀጥለው ክፍል ምን አዲስ ትዕይንት እንጠብቅ ይሆን? በዛው ጭቅጭቃቸው ወይስ ጭቅጭቃቸው ወደ ሰላም ተቀይሮ ወደ ፍቅር ይቀየር ይሆን? ምክንያቱም ሁለታቸውም መፈላለጋቸው አሁንም እንዳለ ነው። ሌላኛው ወደ ቤታቸው የተከሰተው አዲሱ እንግዳ ሄኖክ በጽናት ላይ ምን መጥፎ ነገር ያደርግ ይሆን? እስኪ አብረን የምንመለከተው ይሆናል። ለዛሬ የነበረኝ ፕሮግራም ይህን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ጽናት ድራማ ክፍል 55 በሚቀጥለው ይዤላችሁ የምመጣ ይሆናል። መልካም ጊዜ፣ ሰላም ለሀገራችን። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ላለው አመሰግናለሁ።